ኦሪት ዘፍጥረት ምዕራፍ አስር አንድ የኖህ ልጆች የሴም የካም የያፌት ትውልድ ይህ ነው ከጥፋት ውሃም በኋላ ልጆች ተወለዱላቸው ሁለት የያፌት ልጆች ጋሜር ማጎግ ማዴ ያዋን ይልሳ ቶቤል ሞሳህ ቴራስ ናቸው ሶስት የጋሜርም ልጆች አስከናዝ ሪፋት፣ ቴርጋማ ናቸው አራት የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው አምስት እነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። ስድስት የካምም ልጆች ኩሽ፣ ምዝራይም፣ ፉት፣ ከነአን ናቸው። ሰባት የኩሽም ልጆች ችሳባ፣ ኤውላት፣ ሰብታ፣ ራእማ፣ ሰበቃታ ናቸው። የራእማ ልጆችም ችሳባ፣ ድዳን ናቸው። ስምንት ኩሽም ናምሩድን ወለደ እርሱም በምድር ላይ ሐያል መሆንን ጀመረ። ዘጠኝ እርሱም በእግዚአብሔር ፊት ሐያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ሐያል አዳኝ እንደ ናምሩድ ተባለ። አስር የግዛቱን መጀመሪያት በሰናኦር አገር ባቢሎን፣ ኡሬክ፣ አርካድ፣ ካልሜ ናቸው። አስራ አንድ አሶርም ከዚያች አገር ወጣ። ነነዌን፣ የረሆቡትን ከተማ፣ ካለህን አስራ ሁለት በነነዌና በካለህ መካከልም ሬሴንን ሠራ እርሷም ታላቂቱ ከተማ ናት። አሥራ ሦስት ምጽራሂምም ሉዲምን፣ አናሚምን፣ ላህቢምን፣ ነፍታሊምን፣ ፈጥሩሲምን አሥራ አራት ከእነርሱ የፍልስጤም ሰዎች የወጡባቸውን ከሱልሂምን ቀፍቶሪምንም ወለደ። አሥራ አምስት ከነአንም የበኩር ልጁን ሲዶንን ኬጢያውያንንም። አስራ ስድስት ኢያቡሳውያንንም አሞራውያንንም 17 ጌርጌሳውያንንም ኤውያውያንንም 18 አሩኬዎንንም ሲኒንም አራዴዎንንም ሰማሪዎንንም አማቲንም ወለደ። ከዚህም በኋላ የከነአናውያን ነገድ ተበተኑ። 19 የከነአናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወ ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። ሀያ የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። 21 ለሴመም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። 22 የሴመም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። 23 የአራምም ልጆች ኡስ፣ ሁልጌቴር፣ ሞሶህ ናቸው።

ወለደ 25 ለኤቦርም ሁለት ልጆች ተወለዱለት። ያንደኛው ስሙ ፋሌክ ነው፣ ምድር በዘመኑ ተከፋፈለችና፣ የወንድሙም ስም ዮቅጣን ነው። 26 ዮቅጣንም ኤልሞዳድን፣ ሳሊፍንም፣ ሐስረሞትንም 27 ያራህንም፣ ሀዶራምንም፣ አውዛልንም 28 ደቅላ ንም ኦባልንም አቢማኤልንም ዘጠኝ ሳባንም ኦፊርንም ኤውላጥንም ዩባብንም ወለደ። እነዚህ ሁሉ የዮብጣን ልጆች ናቸው። ሰላሳ ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። ሰላሳ አንድ የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ሰላሳ ሁለት የኖህ የልጆቹ ነገዶች እንደ ትውልዳቸው በየህዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከነዚህ ተከፋፈሉ።